የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ። እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል መቶ የመረጡ እንቅስቃሴ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው፣ አይደል እንደ አንዳንዶች ሳይፉ ዘረኛ ዘረኛው አረር ተወልደ ትንሿ ኢትዮጵያ ውስጥ ተወልደ እኛ መሆን በጣም ይከብዳል እ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር የሰሩ ሰዎች መተው የሚነግሱበት ቦታ ነው። ነስ ዘረኛለች። በነገራችን ላይ አንዳንዶች ለምንድን ነው ከትግራይ ክልል ረ እንግዳ የለም እ እሱ ቀርበዋል እኮ አብርሃም ገብረመድን፣ የፍሬም አማረ፣ ሰላማዊት ዮሐንስ፣ ዳዊት አለማየው፣ መስፍን ብርሃኑ ከትግራይ ክልል ሰቃይ ተማሪዎች። ግን ደግሞ እዚህ ቦታ ላይ ሲመጡ የሰሩ መሆን አለባቸው። እናንተ አምናችሁበታል፣ ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ እኛም ግብዣ ያቅርበናል። በነገራችሁ ያው እንግዲህ ዛሬ ፊቱን ያሳይ ሆን አያሳይም? ይህ ሰውስ ማን ነው? እኛ የምናውቀው በመልእክተኛው ነው። የሰይፉ ኢቢኤስ እንግዳ ይሆናል። አምስት ዓመት ማ ካገለገልክ ቀሪውን ደግሞ ፊቱና ጉድ ወይዘሮ ዘረጠ ወይዘሮ እኔ ነጮች ይሻሉኛል። ወይዘሮ ሀምሳ ሺህ ደግሞ እኮ አታፍርም እኮ ሀምሳ አንበሳ እኮ ነው እልሟ የነበረው። አረ በስመ አብ! አረ ማፈሪያም። ተገረብሽ ተገረብሽ ትግሬ ትግሬነሽለን። አማራው ነቅቷል፣ ደሙን ያውቃል። በአማራ ስም ለመነገድ ስትመጡ እንዲህ ተዋርዳችሁ። እንግዲህ አንድ በአንድ አንድ በአንድ አንድ በአንድ። ሴራ የለ ምን የለ ዳን ይውጋ ወ ይውጋ ው ው ሀምሳ ለበል ያለው ያነጫ ጭባው ምን ወሮልሽ ሄ እነዛ ግን አይታችኋል። አንድ ቤት ነው እንደሚኖረው፣ የኦሮሞ የኦሮሞዎች አንድ ቤት ነው እንደሚኖሩት። እንዳሉ ጌመሮች አስሊ ሙባረክ ምናምን አንድ ላይ መጡ እኮ። አንድ ቤት ውስጥ ነው ያሉት። አንድ ቤት ውስጥ ቁጭ ብለው ነው ጌም የሚጫወቱት። ኤኬ እንኳ ካደሽ ኤኬ ካደሽ፣ እኔ አሳቀኝ። ሳቦና መሐመድ የሚባለው ሳቦና መሐመድ የሚባለው ሄለን ወርቄ ቤት ገብቶ ታፕታፕ እያስደረገ ነበር። ታፕታፕ እያስደረገ ከዛ በኋላ ዛሬም እዛ ቤቱ ሂዶ በመጨረሻ ሰዓት አያ ካመዱ ዘመድ ካዝማዱ ዘረጦ ነሽ ዘረጦ እየወዳብን የነካ የለውም፣ በረካ ዘረጦ ዝርጥርጥ ያልሽ ዘረጦ ዩአር ትግሬ፣ ደግሞ ዩናር አማራ ዩአር ትግሬ፣ ዩአር ትግሬ፣ ትግሬ ነሽ ትግሬ። ደግሞ ጌታ ቃላቸው ትግሬ ወይኔ፣ ወይኔ ማፈሪያ ወይኔ። አያችኋለን? እነዚህ ሰዎች እቺ እልልኩ ነው፣ እልልኩ የምትባለ አንድ ሚሊዮን የሰጠችው፣ አንድ ሚሊዮን የሰጡ። ኮንግራችሌሽን ኦሮሙማ፣ ኮንግራችሌሽን፣ እንኳን ደስ አላችሁ ሄለን ወርቄ። ዘረጦ አንቺ ቂጣም፣ ዘረጦ አንቺ። የምንድን ነው የሚባለው ይሄ ማደጋስካር ሞቶ ሞቶ ቂጥ አንቺ ሞቶ ሞቶ ስንት ጊዜ ከኦሮሞ ጋር ተጫውታችሁ፣ ስንት ጊዜ አንደባለው ላኳችሁ። አንደባለው ጌም ተጫውተው አሸንፈው ነው የሚወጡት፣ ጨፈረው ነው የሚወጡት። ስለዚህ የአማራ ልጆች ስሙ አንድነት ላይ የተሰራ ወፍ ነገር የለም። እንዲያውም የሚገርማችሁ የኦሮሞ ስትጫወት የኤርትራ ልጆች ለዛች ያግዙ ነበር።